ሰላም ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ታሪክ ይዤላችሁ መጥቻለሁ። ታሪኩን አብረን እንስማ። እኔ የምነግርሽ የአራት አመት ፍቅረኛዬን እና አብሮ አደግ ጓደኛዬን በአንድ ቀን ላጣበት ስለነበረው አጋጣሚ ነው። ናቲ ይባላል። የምንተዋወቀው ሐዋሳ ሜን ካምፓስ እኔ የመጀመሪያ አመት እሱ ደግሞ ሶስተኛ ዓመት የአካውንቲንግ ተማሪ ሆነን ነው። የግቢው ስማርት ነበረ፣ እኔም ለክፉ አልሰጠም ያስተዋወቀን ሁላ አንዳዊ ሌክቸር ነው። ፍቅር በጀመረን በትንሽ ጊዜያቶች ውስጥ ተመረቀ እና ትምህርት ቤቱ ባመቻቸለት እድል ተጠቅሞ እዛው መምህር ሆኖ ተቀጠረ። ለሁለት አመታት እያስተማረ ፕላስ ደግሞ ማስተርሱን እየተማረ ቆየ። እኚህን ሁለት ዓመታት እኔም ደግሞ ያስተማሪ ፍቅረኛ ሆኜ ከቆየው በኋላ አንድ ዘመዱ አዲስ አበባ በጥሩ ደሞዝ ለአንድ ድርጅት እንዲቀጠር እድሉን አመቻቸለት። እናም ኮስት ሼር ከፍላለው ብሎ መቀቂያውን አስገባ። ይህኔ ነበር የኔና የናቲ ፍቅር መቀዝቀዝ የጀመረው። ያረቃ ፍቅር ከባድ ነው ሲባል አይመስለኝም ነበረ። እውነትም በጣም ከባድ ነው። መተያየትን እና መተቃቀፍን የሚያህል የለም። ይባስ ብሎ በዛው አመት አብሮ አደግ ጓደኛ የዝውውር ሙልታ ወደ አዲስ አበባ ተቀየረች። ይህን ነው አለም የተደፋችብኝ። አለም ላይ ብቻዬን የቀረው መሰለኝ። የሌለብኝ ጭንቀትና ለቅሶ ቤታቸው ሆነ ኔ ላይ ሰሩ። ከሱ የእሷ ከበደኝ። እሷ ማለት ለኔ ፍቅረኛ ቢከፋኝ ማለቅ ሲባል ብሶቴን መርሻዬ ነበረች እና እንዴት ልቻለው ይሄንን ስትሄድ አደራ እንደኔ ሆነ አለምዳት ብዬ ስለነበረ የሱ ቤት አካባቢ ቤት ተከራየላት። ይሄኔ ትንሽ ሀዘኔና ጭንቀቴ ቀለለልኝ። እህቴ አጠገብ ባሌ አለ፣ ባሌንም ደግሞ እንደኔ ሆነ የምትንከባከብልኝ እህቴ ከጎን ያለች። በዚህ ሁኔታ ስድስት ወራት አሳለፍን። በእነዚህ ስድስት ወራቶች ውስጥ ከናቲ ጋር ሳንደዋወል ሳምንትም ሊያልፈን ይችላል። ግን ከሄሉ ጋር በታሪክ ቢያንስ በሳምንት ሁለት ሶስት እንደዋወላለን። ያው በአጓራጭ ስለ ባሌም እሰማለሁ አንድ ሰሞን ግን ጠፋችብኝ። እኔም ያን ሰሞን ስራ ቢዚ አድርጎኝ ስለነበረ ችላልኳት። ታዲያ አንድ ቀን ማታ ሶስት ሰዓት አካባቢ እናትዬ ደውሎ ሁሉ ሄሎ ጠፋችብኝ እኮ ስልኳም አይሰራም በጣም ጨንቆኛል አለኝ። በተደጋጋሚ ቤቷ ብሄድ አከራ እንደሌለች እንደሚነግሩትም ነገረኝ። በድንጋጤ ዛሬ ነገ ሳለን ወር ከማታደርሰው ደሞዜ የፕሌን ትኬት ቆረጥኩኝና ወደ አዲስ አበባ ሄድኩኝ። ለሁለት ቀናት ብንፈልጋት ብናፈላልጋት የለችም። በመጨረሻም ፖሊስ ጣቢያ አመለከትንና ለቤተሰብ ለመናገር ወስነን ሀዋሳ ተመለስን። ይህን የነበር ጉዱ መክተልተል ጀመረው። አጅሪትን እናቷ ቤት አገኘናት። ልክ እንዳየችን ሸሸችን። ማንጠራችሁ ለምን መጣችሁ ብላ አባረረችን። በማግስቱ አክስቴ ማለትም የሄላን እናት ጠርታኝ የቤታቸው ሄድኩኝና ሄላን ልታገባ እንደሆነ ከአንደኛ ሚዜ ጋር ተጣልቶ ደግሞ ሙሽርነት እንደሌለ ነግራን አውሩ ብላ ትታንቀች። የፈጠነ ማን እንደምታገባ ጠየኳት። አለቃዋን እንደሆነና ሚዜ መሆን ግዴታዊ እንዳልሆነ ነገረች። ምን እንዳጠፋው፣ ምን እንዳበደልኳት፣ ለምን እንደዚህ እንደሆነችብኝ ስጠይቃት መልስ